አእምሮዎ በስኳር በሽታ ምክንያት እየተጎዳ እንደሆነ አስበው ያውቃሉ? ልክ እንደ ዝገት በብረት ላይ እንደሚሰራ ሁሉ ከፍተኛ የደም ስኳር በአእምሮ ላይ ተመሳሳይ ጉዳት ያደርሳል። አስደንጋጭ እውነታውን እንመልከት። ሰላም፣ ጤና ይስጥልኝ፣ የጤና ላይፍ ቤተሰቦች እንዴት ናቸው? ጤናማ የአኗኗር ዘይቤ አስፈላጊነት ሁላችንም እናውቃለን። ነገር ግን አንድ ቀላል ነገር ከፍተኛ የደም ስኳር በአእምሮ ላይ ምን ያህል ጉዳት እንደሚያደርስ ይገነዘባሉ? በዚህ ቪዲዮ ውስጥ ከፍተኛ የደም ስኳር በአእምሮ ላይ የሚያደርሰውን ስድስት አደገኛ ጉዳቶች እንመለከታለን። ከማስታወስ ችግር እስከ የመርሳት በሽታ በስኳር በአእምሮ ላይ የሚያደርሰውን አስደንጋጭ ተጽዕኖ እንገልጻለን። እንዲሁም ይህንን ጉዳት እንዴት መከላከል እንደሚችሉ ጠቃሚ ምክሮችን እሰጥዎታለን። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እና ላይክ አድርጋችሁ ጀምሩት። ከፍተኛ የደም ስኳር ቁጥር ብቻ አይደለም፤ ለአእምሮ ከፍተኛ ጉዳት ያደርሳል። ትውስታን ያዳክማል፣ የአእምሮ መጠን ይቀንሳል እና የአእምሮ መዳከም አደጋ ይጨምራል። በሚቀጥሉ ደቂቃዎች ውስጥ ከመጠን በላይ ስኳር አእምሮን እንዴት እንደሚጎዳ እና እሱም ለመከላከል ምን ማድረግ እንደሚችሉ እናያለን። ከመጠን በላይ ስኳር በአእምሮ ላይ የሚያስከተለው ጉዳት አንደኛው፣ በደም ስር ወይም በደም ባምቧ ላይ ጉዳት ያደርሳል። በደሙ ውስጥ ያለው ከመጠን በላይ ስኳር እንደ ትናንሽ ሹል ክሪስታሎች ሆኖ በጊዜ ሂደት የአእምሮ ቧንቧዎችን ይጎዳል። ይህ ጉዳት ልክ ዝገት ብረት ቧንቧዎች እንደሚበላ ሁሉ እብጠት ነው፣ ኢንፍላሜሽን እና ጭንቀት ያስከትላል። የደም ቧንቧዎች ሲዳከሙ ለአእምሮ በቂ ኦክሲጅን እና ንጥረ ነገሮች ማቅረብ አይችሉም። ወዲያውኑ ላያስተውሉት ይችላሉ እርስዎ፣ ነገር ግን ከፍተኛ የደም ስኳር ቀስ በቀስ የአእምሮን ጤንነት ይጎዳል። መፍትሄው ምንድን ነው ካሉ በጸረ ኦክሲዳንት የበለጸጉ ምግቦችን እንደ ቤሪ፣ ቅጠላማ አትክልቶች እና ለውዝ ያሉትን በአግባቡ መመገብ እና በየቀኑ ለ ሰላሳ ደቂቃ የአካል ብቃት እንቅስቃሴ ማድረግ እና የደም ስኳር መጠንን በየጊዜው መከታተል መቆጣጠር ያስፈልጋል። ሁለተኛ ላይ የሚያደርሰው ጉዳት ደግሞ የኦክሲጂን እና የንጥረ ምግቦች አቅርቦት በአእምሮ ላይ እንዲቀንስ ያደርጋል። አእምሮ እንዲራብ ያደርጋል ማለት ነው። ይህም የሚሆንበት ምክንያት የደም ቧንቧዎች ሲጎዱ አእምሮ በቂ ንጥረ ምግቦችን እና ኦክስጅን አያገኝም። ትንንሽ ውሃዎችን ብቻ እየጠጡ ማራቶን እንደመሮጥ ማለት ነው። ለረጅም ጊዜ መቆየት አይችሉም። አእምሮ ንቁ ሆኖ ለመቆየት የማያቋርጥ ንጥረ ምግቦች አቅርቦት ያስፈልገዋል። ያለሱ ትውስታ ይዳከማል እና አስተሳሰብም ይቀንሳል። ኦክስጅንና ንጥረ ነገር ምግቦች ለአእምሮ ጤና እጅግ አስፈላጊ ናቸው። ኦክስጅን የአንጎል ሴሎች እንዲሰሩ ና ከጉዳት እንዲጠበቁ ያደርጋል። ንጥረ ምግቦች ደግሞ የአንጎልን እድገት ይደግፋሉ፣ የነርቭ አስተላላፊዎችን ያመነጫሉ እንዲሁም ከአደጋ ይከላከላሉ። ታዲያ ምንድን ነው ይህን ነገር ለመፍትሄው ምንድን ነው የሚለውን ስንመለከት ሰውነታችን ጤናማና ጠንካራ እንዲሆኑ የሚያስፈልጉትን ንጥረ ነገሮች በሙሉ የያዘ በምግብ ስርዓታችን ውስጥ ማካተትና በቂዋ በመጠጣት ችግሩን መቀነስ ይቻላል ማለት ነው። ሶስተኛ ደረጃ የሚያደርሰው ጉዳት እብጠት ወይም ኢንፍላሜሽን እና ጭንቀት እንዲከሰት ያደርጋል ማለት ነው። እብጠት ወይም ኢንፍላሜሽን አንዳንድ ጊዜ ጠቃሚ ነው። ነገር ግን በጣም ብዙ ከሆነ አእምሮ ሊጎዳ ይችላል። የማያቋርጥ ከፍተኛ የደም ስኳር ቀጣይነት ያለው እብጠት ወይም ኢንፍላሜሽን ያስከትላል ማለት ነው። ይህም ነፃ ራዲካልስ የሚባሉ ጎጂ ሞለኪሎችን ይለቃል ማለት ነው። እነዚህ አእምሮ ህዋሶችን ይወዳሉ እና በመካከላቸው ያለውን ግንኙነት ያበላሻሉ። ህግ በትራፊክ እየተጨናነቀ ከተማ እንደማለት ነው። እንቅስቃሴን እንደማያቆም ሁሉ በጊዜ ሂደት ይህ የአእምሮ ርጅናን እና ማሽቆልቆልን ወይም መቀነስን ያፋጥናል ወይም ያስከትላል ማለት ነው። ምንድነው መፍትሄው የሚለውን ስንመለከት በፍራፍሬ፣ በሙሉ እህሎችና ጤናማ ቅባቶችን የያዙ አመጋገብን መከተል ያስፈልጋል። እንደዚሁም ደግሞ የተዘጋጁ ምግቦችን በምግብ ስርዓታችን ማስወገድና ጭንቀትን መቀነስ እንዲሁም ደግሞ በቂ እረፍት ማድረግ ለዚህ በጣም ወሳኝ ነው ማለት ነው። በአራተኛ ደረጃ የሚያስከትለው ጉዳት የኢንሱሊን መቋቋም ወይም ኢንሱሊን ሬዚስቲቪቲ ወይም ደግሞ ኢንሱሊን ጥቅም ላይ እንዳይውል ማድረግ ነው። አእምሮ ስኳርን ለማቀነባበር እና ትውስታን ለመደገፍ ኢንሱሊን ያስፈልገዋል። ነገር ግን የስኳር መጠን ለረጅም ጊዜ ከፍ ባለ ጊዜ አእምሮ ለኢንሱሊን በትክክለኛ ምላሽ መስጠት ያቆማል። ልክ መጥፎ መቀበያ ያለው ሬዲዮ ለማስተካከል እንደመሞከር ነው። ምልክቱ አለ፣ ነገር ግን አይርሰራም። ይህ የአእምሮ ጭጋግ መዘንጋት እና የስሜት ችግሮችን ያስከትላል። መፍትሄው ምንድን ነው ከተባለ አዘውትረው የአካል ብቃት እንቅስቃሴ ማድረግ እንደዚሁም የካርቦሃይድሬትን እና በፋይበር የበለጸጉ ምግቦችን ቀረፋና፣ የፖም ሳይደር ኮምጣጤ በመጋገብ ወይም ደግሞ በምግብ ስርዓት ውስጥ አካቶ መመገብ ለዚህ ችግር መፍትሄ ነው ማለት ነው። በአምስተኛ ደረጃ የሚያደርሰው ጉዳት የአእምሮ ህዋሶች ላይ የሞት ወይም ደግሞ የአእምሮ መዳከም ወይም ደግሞ መቀነስ ያስከትላል። በጊዜ ሂደት ከፍተኛ የስኳር መጠን የአእምሮ ህዋሶችን ይገላል። ይህም የረጅም ጊዜ ጉዳት እንዲኖር ያደርጋል ወይም ደግሞ እንዲፈጠር ያደርጋል ማለት ነው። አንድ ለምለም ጫካ ዛፍ በዛፍ ሲቆረጥ ወይም ዛፉ ሲቆረጥ አስቡት። ስኳር ነርቮችን ቀስ በቀስ ሲያጠፋ በአእምሮ ላይ የሚሆነው ይህ ነው። ይህ፣ የመርሳት በሽታ ወይም ደግሞ አልዛይመር በሽታ ተጋላጭ እንድንሆን ያደርገናል ማለት ነው። መፍትሄውን ስንመለከት አእምሮን የሚያጠናክሩ ምግቦችን ለምሳሌ እንደ ኦሜጋ 3 ያሉ ምግቦችን አሳዎችን በምግብ ስርዓታችን ውስጥ በማካተት ይህንን ችግር መፍታት ይቻላል። አንደኛ ደግሞ ኤክሰርሳይሶችን መስራት የአካል ብቃት እንቅስቃሴዎችን፣ ኤሮቤክሶችን እንደዚሁም በየዕለቱ በፕሮግራም መስራት ያስፈልጋል ማለት ነው። ሌላኛውና ዋናው አይምሮ እንዲሰራ ማድረግ ነው። መማር፣ ማንበብ ችግር ፈቺ የሆኑ ነገሮች ላይ ማተኮር፣ ችግሮች ሲፈጠሩ ችግሩን ለመፍታት መሞከር አይምሮን በቀላሉ ንቁ እንዲሆን ያደርገዋል እና በቀላሉ ከዚህ ችግር መውጣት ይቻላል። በስድስተኛ ደረጃ የሚያደርሰው ጉዳት የማስታወስ ችግር ወይም ደግሞ አእምሮ ማሽቆልቆል አእምሮ ደካማ እንዲሆን ያደርጋል። የአእምሮ ጉዳት ውጤቶች በጊዜ ሂደት ይበልጥ እየታዩ ይመጣሉ። መጀመሪያ ላይ ትናንሽ ነገሮች ናቸው የሚከሰቱት፤ ስሞችን መርሳት፣ ቁልፎችን መርሳት ወይም ደግሞ ለማተኮር መቸገር ናቸው። ነገር ግን የአእምሮ ህዋሶች ሲሞቱ የማስታወስ ችግር እየባሰ ይሄዳል። የመርሳት በሽታ አልዛይመር እና የመሳሰሉ ችግሮች እየተባባሱ ይመጣሉ። መፍትሄው ምንድን ነው ካላችሁ የስኳር ምግቦችን አለመመገብ፣ ጣፋጭ ነገሮችን ማስወገድ፣ የአካል ብቃት እንቅስቃሴ ማድረግ፣ በአእምሮ እንቅስቃሴዎች ውስጥ መሳተፍ፣ ጥያቄዎችን መጠየቅ፣ ማንበብ፣ የሚያመራምሩ ነገሮችን ማየት ያስፈልጋል። ማህበራዊ ግንኙነትም እንደዚህ ሳይቋረጥ መቀጠል ያስፈልጋል ማለት ነው። መልካሙ ዜናው ይህንን ጉዳይ መከላከል ይቻላል። ጤናማ መጋገብን በመከተል መደበኛ የአካል ብቃት እንቅስቃሴን በማድረግ ጥሩ እንቅልፍና ረፍት በማድረግ እንደዚሁም ደግሞ ጭንቀትን በመቆጣጠር ወይም ደግሞ የደም የስኳር መጠንን ለማረጋጋትና አእምሮን ለመጠበቅ ይረዳሉ። ቀጣይ ጣፋጭ ነገሮችን ሲፈልጉ አእምሮን የወደፊት ሁኔታ እያሰቡ መሆን አለበት። የደም ስኳርን መጠን ለመቆጣጠር እና ተጨማሪ ምክሮችን ለማግኘት ይህንን ቪዲዮ ይመልከቱ። ይህ ጠቃሚ ሆኖ ካገኛችሁት ቻናሉን ሳብስክራ ሰብስክራይብ ላይክ ላይክን ያድርጉ።